እዋይ እንታይ ጉድ፣ ሯት እንዴት ልታገኛቸው ቻልሽ? ከማን ጋር ልትዋሪ ነው ብላ ስልኳን ቀማቻት። ስልኳን ስታቀማት ያች ደግሞ ሹልክ ብላ መጥፋት። ስትጠፋ የማን ነው ስልክ የሚገኘው? ጎረቤት። ስልክሽ፣ ስልክሽ እዚህ ስልካችን ጋር ስገባ አካባቢሽ ያለውን ቁጥር እንደሚያወጣ ታውቂያለሽ አይደለም? በተለይ ኢሞ፣ ቴሌግራም ላይ አይታችሁ ከሆነ አካባቢ ሻሉት የማታውቂያቸውን ሰዎች አወጣ። ከዛ ሴትዮዋ ግብት ስትል እጎኑ ያለችው ሴትዮ ከዛ ግብት ብላ ቁጥሯ ሲታይ አበሽያ እትወረጠት ወላማ ወረጠት ተወረጠት። ከዛ እና ምን ልረዳሽ ፈልገሽ ነው ስላት እንደው ምን ላደረግ ምንም አታደርጊም አልኳት። ለሚጠይቁሽ ጥያቄ መልስ መስጠት ነው በቃ።

ከስራ ወደ እሷ ሊያመጣላት ወንድሟን ለማዳም ሰጥቶ፣ አንቺ እየሰራሽ ማለት ኑሯችሁን ለማቅናት ልፋት ላይ እያለሽ ጊዜ የለሽም። እኛ ሴቶች በሐይድ ጊዜችሁ የሚያመው ሴት የለም። እያመመ ሆዱን አስሮ ጨምድዶ እየተንቀጠቀጠ ጉልበቱ፣ እየተንቀጠቀጠ እግሩ፣ እየተንቀጠቀጠ። አንዳንዱ እግሩን ይቆረጥመዋል፣ አንዳንዱ ሆዱን በጣም ያማል፣ አንዳንዱ ወገቡን ያማዋል፣ አንዳንዱ ራሱን ያማዋል። ማንስትሬሽን ፔሪድ ላይ ስንት ህመም አለ። በዛ ሰዓት ቤታችሁ ብትሆኑ እረፍት በምታደርጉበት ሰዓት እንኳ አትችሉም፣ ተነስታችሁ ትሰራላችሁ። እንደዛ ሁናችሁ እየኖራችሁ አይደለም፣ እንደዛ ሁናችሁ አይደለም። ያግባ ማለት ሀቃችሁ አልተሞላም። ሀቃችሁ አልተሟላም። ያ ከሆነ ሀቃችሁ ሲሟላ ነው። አንቺ እዚህ እየለፋሽ ኢትዮጵያ ቤት ስራልኝ እያልሽ እንዲህ አርግልኝ እያልሽ እየላክሹ ኢትዮጵያ ተቀምጦ እሱ አስቸገረው ሸህዋና ሊያገባ ወላሂ ኬፍ። ለምን ላክሽ? ሰርቶ ደብሶ አብራችሁ ለምን አልኖራችሁም? ያ አደለም ያግባ። ሀቅሽ የሚለውን ነገር ሀቅ የእኛን ሀቅ አሟልቶ ሲተርፍ ነው ከኛ አሁን ተግባባን። ስለዚህ እኔም ባለፈው ጊዜም ስናገር አንዷ መታ፣ በቃ እኔ ረጅም ጊዜ እዚህ አረብ ሀገር ሰርቻለሁ ልጅ የለኝም፣ እና ባልሽ እንዳርኛለች ናም ዳሪን ኬፍ። ያኒ እኔ እኮ እርጉዝ ሆኜ ኪችን ስሰራ ሆዴን እሳት ያቃጥለዋል። ታውቂ ያላችሁ ይሄንን ወላሂ አንዴ ቶቤ ተቃጥሏል። ቶቤ እንዲህ ተቃጥሏል። ሙቀቱን ተውት። ሙቀቱ የሚሰማሽ ሙቀት ስትሰሪ እርጉዞ ነሽ እስከ ስምንት ወር ምናምን ሆኖኝ እኔ ሰራ ነበር። ኪች ዘጠኝ ወሬ ገብቶ እኔ ሰራ ነበር። በዛ ሁኔታ ነው የሚያገባው። እኔ ደግሞ አንድ ያየሁትን ልንገርሽ ነቹ እኔ ደግሞ ያየሁት ሱፊ። አሁን አንቺ አብራችሁ እየሰራችሁ ነው እንዶ ማታ ማታ እንኳ ምናልባች እንደ አሸታ ሸታ አይዞሽ፣ አይዞሽ ሀቢብቲ ምናምንም ሊልሽ ይችል ይሆናል። እኔ ደግሞ በጣም የሚያስተዳድርበት አቅል ሊኖረው ይገባል። ወንድ ልጅ እዚህ ጋር ነው፣ የኢኮኖሚውን ጉዳይ ተይው አልኩሽ። ወንድ ልጅ በአሁኑ ሰዓት በኢኮኖሚ ደረጃ ያስተዳድራል ብለሽ የምትይ ከሆነ ሙስታሂል፣ አያስተዳድርሽማ ሀቢበቲ፣ ዘጠና ዘጠኝ ትገቢያለሽ እንጂ። ግን ሀኪም መሆን አለበት፣ አቅል ሊኖረው ይገባል፣ ሸክስያ ሊኖረው ይገባል። እኔም የማውቀው ሰው አለ ሶስት ያገባ አቅሞ የሚፈቅድ ገንዘብ ያለው ግን እዚህ ጋር ደደብ ነው። እውቀት ሊኖር ይገባል። እውቀት ነው ሐኪም ያኔ ሚዛናዊ ሊሆን ይገባል እንጂ አሁን ታዲያ ወንድ ልጅ ስሜ ማለሽ አልኩሽ። ሶስት ነገር አልኩሽ፣ ሶስት ነገር ጀግና ሊሆን ይገባል። አይደለም እውቀቱ ብቻ ጂስሙ ራሱ ጀግና ሊሆን ይገባል። ጤነኛማ ብለሻሹ ምንም የሚያሳፍር ነገር የለም። ጤነኛማ ሊሆን ይገባል። አቅሉ ሳሄ የሆነ መሆን ይገባል። ምን በሽሻና በጫት በዚህ በፔፕሲ የበሰበሰ አጥንት ይዞ የበሰበሰ ቅንጭላት ይዞ ሊሆን አይችልም። ዋነኛው ጤነኛማ ሰው ሊሆን ይችላል። አዛኝ መሆን፣ ሐኪም መሆን ይገባል ላትተሀኪ